እንዴ ለአንድ ሳምንት አብራኝ እንድታሳልፍ እንጂ እኮ ላገባት አይደለም። ለምንድን ነው ሁሉ ያደረኩት? ከሰን ጋር እንድትጣላ ያደረኳት እኮ ካንተ ጋር እንድትሆን ብዬ ነው። ለአንድ ሳምንት የሚሆን ለአንድ ቀን የሚሆን እሱ የራስ ጉዳይ ነው። ስትመጣ ግን በደንብ እንደምትወዳት ማስመሰል አለብን። ሰን ፍቅረኛ ስራ መስራትን መረጋጋት አልቻልኩም። እኔ ካንተ ጋር መጣላት አልፈልግም። አሁን ስራ ላይ ሲጨርስ ጨርስ ደውልልሻለሁ። እሺ አልደግሞም። እች ሰን፣ እንደዚያ አትበለኝ። ሁለተኛ እንደዛን ትለኝ አልፈልግም። ሴቶች በጆሮአቸው መስማት ይፈልጋሉ ሲባል ሰምተህ አታውቅም? አንቺ የኔ ፍቅረኛ ነሽ እንጂ ሴቶች አይደለሽ። በጆሮች ነው መስማት የምትፈልጊ ወይስ በአይንሽ ነው ማየት የምትፈልጊ?

ወይ ወዴ፣ ዛሬ ትምህርት እንድትሄድ አልፈልግም። አብረኸኝ እንድትሄድ ነው የምፈልገው። ምን ማለት ነው ደግሞ ይሄ? ቆንጆ ምሳ ሰራልሃለሁ፣ ቡና አፈላልሃለሁ፣ ዛ መፈጣ ስንል መዋል ማ እኔን የሚጠብቅ መስራት ያለብኝ ስራ አለ። ከቻልኩ በጊዜ ለመምጣት እሞክራለሁ። እየፈለግሽውን ጠይቂ ግን ስራ አንተተህ ቤት ውስጥ ከኔ ጋር ቡና ስጠጣ ዋል ግን እንዳትዪ። ስራ አንተቶ ቤት መዋል ማለት ለኔ ከነሱ ይልቅ ስጋን እንደማስቀደም ነው። ቆይ ግን ትወደኛለህ ሰን? የማልወድሽ ከሆነ ከአንቺ ጋር ምን እሰራለሁ? ሰን አላምንህም። አንድም ቀን ወድሻለሁ ብለኸኝ እኮ አታውቅም። ፍቅር የሚኖር ነገር ነው እንጂ የሚወራ ነገር አይደለም። እኔ አንቺን እንደወደድኩሽ ብታረጋግጪው ለፈጣሪ ለራሴ እና ላንቺ በመታመኔ ነው እንጂ የፍቅር ቃላቶችን ስለደረደርኩልሽ አይደለም። ቃላቶቹን ከሆነ የምትፈልጊው እንደሚያፈቅርሽ የሚነግርሽ ሰው ጋር መሄድ ትችያለሽ። በሩም ክፍት ነው። ሰን እንደዛት በለኝ። ሁለተኛ እንደዛን ትለኝ አልፈልግም። ሴቶች በጆሮአቸው መስማት ይፈልጋሉ ሲባል ሰምታ አጣቅም። አንቺ የኔ ፍቅረኛ ነሽ እንጂ ሴቶች አይደለሽ። በጆሮች ነው መስማት የምትፈልጊው ወይስ በአይንሽ ነው ማየት የምትፈልጊው? እኔ የምኖር ሰው ነኝ እንጂ የማውራ ሰው አይደለሁም። እሺ ሰን፣ ጥላኸኝ አትሄድ። አይታይህም እንዴ? አይኖች አንተን ተርበዋል እኮ ህም አይኖች ቢራቡማ፣ ይሄን ሁሉ ከምታወሪ ዝም ብለሽ ታይኝ ነበር። አንተ ሰን፣ ድንጋይ ራስ ነህ። እሺ ህም እውነትሽን ነው። ድንጋይ ራስ ስለሆንኩ ነው ህይወት እንኳን ለወሬ ለተግባር ራሱ አጭር መሆኗ ይገባኝ ሄሎ ሄሎ ጓደኛዬ፣ ችግር ተፈጥሯል። የምን ችግር? ከሰንጋ ተጣላን፣ በጣም ተናዶብኛል። ተው እባክሽ፣ ጥንቅር ብሎ ይቅር። ቀረሽበት እንጂ አልቀረብሽም። እሺ፣ እደውልልሻለሁ። ፍ ባልጠይቆስ? ቢቀርብኝስ? አይ እንደዚህማ ቅርታ ታደርግልኛለህ እንዴ? ሰን- ምንድን ነው? በጣም ቆየህ እኮ ቅርብ ላይ ጓደኛዬ። አሁን ወደ ስራችን እንግባ። ስራችን ሳንጨርስ ማቋረጥ አንችልም። እሺ ቶሎ መጨረስ አለብን። ሳን ፍቅረኛ መጣችለ። ሳን ስራ መስራት መረጋጋት ማልቻልኩም። እኔ ካንተ ጋር መጣላት አንፈልግ። አሁን ስራ ላይ ልስ ጨርሰ ደውል። ሻሎሽ አልደግሙ ሄሎ፣ እንደምይ ሄሎ ያቺ ጓደኛሽ ምን ያክል እንደምትመቸኝ እያወቅች ለምንድን ነው የማታገናኝ? ተረጋጋ ወንድሜ፣ ዛሬ ከፍቅረኛ ጋር ስለጣላች ወደኔ ትመጣለች። ናና አብረን እንጠብቃታለን። ከዛ እንደምትወዳት ትነግራታለን። እሺ እሺ፣ መጣሁ። ውዬ የት ነሽ ጓደኛዬ? ካፌ እየጠበቅኩሽ ነው እሺ መጣሁ። እሺ የመጣች ነው? አዎ የመጣች ነው። ዛሬ ያለህን አቅም አሟጠህ ተጠቀም። የፍቅር ቃላቶችን ለመጠቀም ሞክር። እንዴ ለአንድ ሳምንት አብራኝ እንድታሳልፍ እንጂ እኮ ላገባት አይደለም። ለምንድን ነው ሁሉ አደረገው? ከሰንጋ ከሰንጋን እንድትጣላ ያደረኳት እኮ ከአንተ ጋር እንድትሆን ብዬ ነው። ለአንድ ሳምንት የሚሆን ለአንድ ቀን የሚሆን እሱ የራስ ጉዳይ ነው። ስትመጣ ግን በደንብ እንደምትወዳት ማስመሰል አለብን። ለካ ይሄን ሁሉ ስትይኝ የነበረው አዝነሽልኝ ሳይሆን ለወንድምሽ ምሽ እያመቻቸሽ ነው። የምር ጓደኛ ይመስለሽ ነበር። ምንም እንዳትኝ ምን ተፈጥሮ ነው ጥኔ ፍቅር በጣም ይቅርታል ጧት እንደዚህ ሆንኩብ ጓደኝ እንደሚወድሽ ማረጋገጥ አለብሽ ብላ መክራኝ ነው። እና ለካስ እንደዚህ ያለችኝ ለእኔ ያዝናልኝ ሳይሆን የወንድሟ አምጮች አለ ታረግኝ እያመቻቸች ነበር። ሳይ ከአንተ ጋር ለአንድ ምሰከንድ ቢሆን መጣላት አልፈልግም። የማንንም ምክር አልሰማም?